ታወቅ ነበረበት እያልኩ አስብ ነበር፣ በራሴ ማለት ነው። እና እንግዲህ መምጣቷና መመለሷ አብዛኞቹ አይሆንም፣ የጽናትን ሕይወት ትበጠብጣለች፣ እንዴት ሊሆን ይችላል? የሚሉ ብዙ የሚናገሩ አሉ። ግን ደግሞ መምጣቷ ግድ ነው። ያው ማለት ለእሷ ተብሎ ማለት ነው እና አንድ ሰው አበደ ወይንም ደግሞ አንድ ሰው እንደዚህ ሆነ በሽተኛ ሆነ ከዛ በኋላ አላቅህም እንደዚህ ነው ማለት። ያው እሷ የሰራችው ክፋት ወይንም ደግሞ ያደረገችው ነገር ክፋት ነገር ቢሆንም ደግሞ በስተመጀመሪያም እሷ የኪራ ጓደኛ ነበረች። እርግጥ ነው እሷ አይወዳትም እሷ ነች የምትወደው ኪራን። ቢሆንም ግን የመጀመሪያው ጓደኛ ነች። ስለዚህ ግን እንደማይወዳትም እንደማያፈቅራትም በመጀመሪያ እንግዲህ ኪራ ለቤቲ ይነግራታል። ግን ደግሞ እሱም ደግሞ ቁርጥ አድርጎ አልወድሽም፣ አላፈቅርሽም ብሏትም አያቅም። በስተመጨረሻ ከወደደችው ካፈቀረችው የኔ ነው ብላ አገባሽ አለው ያለ ተስፋ ሲሰጣት በነበረበት ሰዓት ነበር። እንግዲህ ፅናት ህይወት ውስጥ እየገባው ማለት ነው። እና ያው አሁን ላይ የቤቲ ህይወት ያሳዝናል። ስለዚህ በጠበልም ሆነ ባኪን ቤት እንግዲህ እናት የተቻላትን ያክል ለፍታለች። በስተ በስተመጨረሻ እንግዲህ ለትንሽ ጊዜ ደግሞ ከምትወደውና ከምታፈቅረው ሰው ጋር እንዲሁም ደግሞ ኪራ እያለች ከምጠረው ሰው ጋር ከዚያው ከነበረችበት ወይንም ደግሞ ከምታስታውስበት ቦታ ላይ የሆነ ሰዓት የሆነ ጊዜ ላይ ታሳልፍና እስኪ ወደ ራሷ ልትመለስ ትችላለች በማለት እንግዲህ ዶክተሮች የመጨረሻ ትዕዛዝ የሰጡት ነገር ነው። ይህም ደግሞ መሆንም አለበት ብዬ አምናለሁ። ፅናትም እንግዲህ ኪራን እግሩ ላይ ወድቃ ለምነዋለች፣ እባክህ ልጄ ወደ ራሷ እንድትመለስ ከአንተ ጋር ውሰጃ ተብዬ ነው እና እባክህን በማለት በባለፈውም እንደለመነችው እንዳገኘችው እናቃለን። ዛሬም እንደዚህ ሆኗል። በስተ መጨረሻም እንግዲህ ቤቲ ጋር ተገናኝተዋል፣ ኪራ እና ቤቲ። እውነን ለመናገር ኪራ ራሱ በመጀመሪያ ሳያት እጅግ በጣም ነበር እያሳዘነችው እና ያለውን ሁኔታ እጅግ በጣም ከብዶታል ለሱም። እናትየዋም እንግዲህ ወደ ቤት እባክህን፣ አሁን ወደቤት ቤት እንሄድ በማለት እንግዲህ ወደነ ቤት ቤትም ወስደው ነበር። ለትንሽ ጊዜ ግን አብረው ቆይተው እንዲሁም ለምንድን ነው አመነጫጭ ቀሀት ልጅን እንደዚህ የምትወጠው? በማለት እንግዲህ ልጅሽ አብዳለች እብድነች። በማለት እንደውም ሌላ ቃላቶችን እየተናገረ እሷ ለእኔ ብዙ ነገር አድርጋለች፣ ልጄንም አሳጥታኛለች እንዲሁም ደግሞ የገንዛ ምሽቴንም ልትገልብኝ ነበር ነበር በማለት እንግዲህ ያለውን ነገር ሁሉ ለእናቷ ሲናገር ነበር። እሱ መች ጠፋኝ፣ እሷ ተንኮል ሰርታ ሊሆን ይችላል አውቃለው። ግን ደግሞ እባክህ ልጄ እኔን እንደ እናት ተረዳኝና ሰማኝ በማለት እንግዲህ እግሩ ላይ ወድቃ ለምነው ነበረ። በስተ መጨረሻም እንግዲህ ላስብበት በማለት እንግዲህ ኪራ ወደ ቤቱ ተመልሶ ነበረ። ከቤት ከተመለሰ በኋላ ግራ ገብቶት ነበረ። ጽናትን ማስቀየም አልፈልግም ከዚህ በኋላ እያለ ነገሮችን ግን ደግሞ ቤቲ፣ ሕይወት ራሱ እጅግ በጣም ያሳዝናል። ምን አይነት ጭንቅ ውስጥ ነው ያለውት በማለት እሱም እያሰበ ይገኛል። ግን ደግሞ ለእናትየዋ በጣም ሲመልስላትና ወጣ ያሉ ቃላቶችን ራሱ ሲናገር፣ እንዲሁም ደግሞ መለስ ብሎ ደግሞ እናቴን መሰለችኝ በማለት ደግሞ ሲያከብራትም ስናይ አይተናል ማለት ነው። እና እንግዲህ ያው ተጨናንቆም ነበረ በዚያን ሰዓት። ምንድን ነው ብላ ጽናትም ጠይቀው ነበር። ምንም እንዳልሆነ ደግሞ ነግሯት ነበረ። ግን ደግሞ ቤቱን አፈላልጋ ወደ እነ ኪራ ቤት እንግዲህ የቤቲ እናት በመጨረሻ መታ ነበረ። ስለ ሁኔታውና እንዴት እንደሆነ ማን እንደሆነች እንግዲህ ለጽናት ለማስረዳት ቁጭ ብለው ነበረ። ጽናትም ያው እንግዲህ እኔ የቤቲ እናት ነኝ በማለት እንግዲህ የቤት እናትም ትናገራለች ጽናትን። በፍጹም እንዴት ይሄ ሊሆን ይችላል? ልጅሽ እብድነች። እንኳንም አበደች፣ እንደዚህ አይባልም እንጂ እንኳንም አበደች በማለት ልጄንም አሳጥታይ ነበር፣ እኔንም ልትገለይ ነበረ በማለት እንግዲህ ያው ጽናትም በቁጣና በነገሮችን በችኩል ስትናገር እንግዲህ አይተናል እውነት ለመናገር አዎ ብዙ ነገር አድርጋታለች ልጇንም የመጀመሪያ ልጇንም እንዲወርድ አድርጋ አሳጥታታለች ማለት ነው ያ ማለት እንግዲህ ጽናት አልተበደለች ማለት አይደለም ግን ደግሞ አሁን ላይ ደግሞ ያው ኪራ እንዲሁም ደግሞ ጽናት ተረድተው ማለት ነው ነገሮቹን እንዲሁ ራሱ ግልጽ ራሱ አድርገው ለጽናት ራሱ መተው መናገራቸው ራሱ በጣም አሪፍ ነው ብዬ ነው ብዬ ነው የማስበው። ምክንያቱም ነገሮቹን በሙሉ ኪራ ይደባብቃል እና አሁንም በድብቅ እየሄደ የሚያገኛት ወይንም ደግሞ ምናልባት ደግሞ ከቤቲ ቤት በመሄድ አንድ ሳምንት የሚያሳልፍ መስሎኝ ነበር። ይህን ባደረገ ግን ኬራ ራሱ በጣም ስህተተኛ ነው የሚል ሀሳብ ነበረኝ። ግን ደግሞ ወደ ቤት እንደማይሄድ ና ነግሯት ነበር። እንግዲህ የዶክተሩ አማራጮችም እንግዲህ የኪራ ቤት ስለሆነ ከዚያ ስለሆነ ማስታወስም የምችለው ቤቴ እዚህ ቤት መቀመጥ አለባት የሚል ሀሳብ ነበር እንግዲህ ለጽናትም የተሰጣት እና ይህን ነገር በግልጽ ማወያየታቸውና መናገራቸው ራሱ አንድ ነገር ነው። እያሰባለው እንግዲህ ጽናትም አልቻለችም ትታቸው ዳ እያለቀሰች ነበረ። እንዲሁም ኪራ ስለ ሁኔታው እና ስለ ቤቲ እንግዲህ ሲነግራት ነበረ። እጅግ በጣም ነው የምታሳዝነው ብታያትማ ጽናት እያለ እንዲሁም እንደምታሳዝን እየነገራት ነበረ። ጭራሽ በአካልም አግኝተህልኛል ወይ እያለች እንግዲህ ጽናትም ተናዳ ነበረ። እና ያው እንግዲህ ሲያስቸግሩኝ እና እንዲሁም ደግሞ እናትየዋ ሲለምኑኝ እናት የመሰለችኝና አሳዝነውኝ ስለነበረ አዎ አግኝቻት ነበር። ግን ሁኔታዋ እጅግ በጣም ታሳዝናለች፣ የቤቲ ሁኔታ በማለት እንግዲህ ይነግራታል። ጽናትም ተነስታ እንግዲህ ወደ ሰኒ ሄዳለች። ያለውን ሁኔታ እንግዲህ ለሰኒ ትነግራታለች። ሰኒም እጅግ በጣም